ከገድለ አቡነ ኪሮስ አባቱ አብያ የሮም ንጉሥ የነበረ ሲሆን እናቱ ሜናሴር 30 ዓመት መካን ሆና ከኖረች በኋላ በጸሎት ጸንታ ሁለት ልጆችን ቴዎዶሲዮስንና አባ ኪሮስን የተባለው ዲላሶርን ወለደች። አባታቸው ሞቶ ታላቁ ቴዎዶሲዮስ ሲነግስ ታናሹ ዲላሶር ድርሻይንስጤ ብሎ ሲጠይቀው ታላቁ የእኔ የሆነው ሁሉ አንተ ነው፣ ዕድሜህም ቢሆን ገና ነው ቢለው በዚህ ተቆጥቶና ኩርፎ ወደ አንድ ተራራ ስር ሄዶ ተቀመጠ። በዚያም ሳለ እግዚአብሔር ዓለም ለርሱ እንዳልተገባችው ወደ አባ በቡንዳ ጋር ሄዶ እንዲመለኩስና ለብዙዎችም አባት እንደሚሆን ስለነገረው አባ በቡንዳ ጋር ሄዶ ተቀመጠ። አባ በቡንዳም ደመና ጠቅሶ በእርሷም ላይ ሆኖ ወደ አስቀጤስ ገዳም በመሄድ ከአበምኔቱ ከአባ ተርዋ ዘንድ ልብሰ ምንኩስናን አምጥቶ አልብሶታል። አባ ኪሮስም እያገለገለው በዚያ ቆየ። አንድ ቀንም አባ ኪሮስ ምግብ ፍለጋ ወደ ሀገር ወጥቶ ሲሄድ በመንገድ ላይ ቄልቄዶን ንጉሥ ሞቶ ካህናቱ ማጠንት ይዘው ከፊቱ ከኋላው እየዘመሩ እጅግ ባማረ ሥርዓተ ቀብር ሲፈጸማየ። መጀመሪያ ላይ የንጉሱ ልጅ ያገባ መስሎት ነበርና ባየው ሥርዓተ ቅብር እያደነቀ ጥርጣሬውን ሰብስቦ ወደ አባበቡንዳ ሲመለስ አባበቡንዳን አንበሳ ገድሎት ሲበላው አጥንቱም ከመሬት ተበትኖ አገኘው አጽሙን ሰብስቦ ከባቱ ቀብሮት ወደ ውጭ ወጥቶ መራራ ለቅሶን አለቀሰ። የንጉሱና የአባ በቡንዳን የአሟሟትና የቀበር ሁኔታ አነጻጽሮ እንዲያለ እግዚአብሔርን ወቀሰ። ጌታ ሆይ ለምን እንዲት ታደርጋለህ? ፍርድ መልካም አልሆነም። በመንግሥት በመብል፣ በመጠጥ በደስታ ይኖሩትን በክብር እንዲቀበሩ ታደርጋለህ። አባት እናታቸውን፣ ሚስትና ልጆቻቸውን ትተው በተራራና በዋሻ፣ በጾም በጸሎት በስግደት በድካም የሚኖሩትን ስጋቸውን ለአራዊት ትሰጣለህ። ፍርድ መልካም አልሆነም። ስለዚህ ያንተን ፍርድ ሳላቅ እንዳልነሳ በያው ስምህ እያለው ብሎ በደረቱ መሬት ላይ ተኛ። ለአርባ ቀንም ከተኛበት አልተንቀሳቀሰም ነበርና ስጋው ተሰነጣጥቆና ተፍቆ አለቀ። ጌታችንም ከአርባ ቀን በኋላ የአባ በውንዳን ጉዳይ ምክንያቱ ሊነግረው ፍቃዱ ሆነና ተገለጠለት። አባ ኪሮስም ሊነሳ ቢሞክር ሰውነቱ ከመሬት ጋር ፈጽሞ ተጣብቆ ነበርና መነሳት ተሳ ነው። ጌታችንም ምድሪቷን የኪሮስን ስጋ ተይት አተያዥ ብሎ በማዘዝ እጁን ይዞ ካነሳው በኋላ ሰውነቱን ቢዳስስለት እንደ ሕፃን ልጅ ሆነ። ዓይኑም ተከፈተለትና ጌታችን እንደ መብረቅ ሲለወጥ አየውና ከመሬት ላይ ወደቀ። ጌታችንም አበረታውና እንዳንተ ትዕግሥትን ገንዘብ ያደረገ በምድር ላይ አላገኘሁም፣ አለውና አባ በቡንዳን ለምን በአንበሳ እንዲበላ እንዳደረገው ምክንያቱን በዝርዝር ነገረው። እርሱም ምክንያቱን ሲሰማ ጌታዬ ፈጣሬ ሆይ፣ ፍርድ ቅን ነው በማለት አመሰገነ። ጌታችን ለአባ ኪሮስ የነገረው ምክንያት ምንድነው ነው ከተባለ ቀጥሎ እናየዋለን። አቡነ ኪሮስ በገዳም የነበሩና በኃጢአታቸው ምክንያት በጋራ የተኮነኑ የ798 ነፍሳትን ጌታችን ካልማርክልኝ ብሎ እንዲሁ ሁለት ጊዜ 44 ቀን 80 ቀን ሙሉ ግለቱ ከሚያቃጥል የባልጩት ድንጋይ ላይ ተኝተው ለምነዋል። ከባልጩቱ ድንጋይ ግለትና ከለቅሷቸው የተነሳ ሁለቱም አይኖቻቸው ታወሩ፣ ሰውነታቸውም ተጠበሰ። የወዳጆቹን ፍቅር የሚያሸንፈው መድኃኔዓለም ተገልጦላቸው አይነ ብርሃናቸውን መልሶ ሰውነታቸውን ፈውሶላቸዋል። እነዚያም ነፍሳት ከሞት አስነስቶለት የበደሉትን በቅርታ እንዲክሱና በምግባር እንዲኖሩ ካደረገለት በኋላ ለሌላውም ትውልድ የሚሆን የዘላለም ቃል ኪዳን ሰጥቷቸዋል። የተቀደሰውን ለውሾች መስጠት ቅጣት እንዳለበትና በረከትም እንደሚያሳጣ ለአባበቡንዳ ቅዱስ ሚካኤል ሁልጊዜ ሰማይ ፍስትና ሰማይ ጽዋ እያመጣ የመገበው ነበረ። አንድ ቀን ግን አንድ መነጉሴ ወደ አባበቡንዳ ዘንድ መጥቶ ከገዳማ አስቄጤስ ነው የመጣሁት ቢለው ደስ ብሎት ተቀበለው። ያም መነኩሴ ከአባ በቡንዳ ጋር ሳለ እንደተለመደው ቅዱስ ሚካኤል ሰማያዊውን ህብስት አምጥቶ ለአባ በቡንዳ ሰጠው። ነገር ግን መነኩሴው ይህንን አያም ነበረ። መጀመሪያ በባቱ ውስጥ ምንም የሚበላ የሌለበት ባዶ መሆኑን አይቶ አባ በቡንዳን የሚበላ የለህም ምሳብ ሲለው እግዚአብሔር ይመግበናል ብሎት ነበርና፣ በኋላ ህብስቱን ብቻ ቢመለከት ይህ ሰው መሰሪ ነው ብሎ በልቡ አሰበ። አባ በቡንዳም የልቡን ክፉ ሀሳብ አውቆበት ገሰጸውና ህብስቱን አብረው በሉ። አባ ኪሮስ ግን በትህትና ይላላካቸው ነበረ። ያን እንግዳ መነኩሴም እነርሱ ሳያዩት እየቆረሰ ደብቆ በልብሱ ያዘና ወደ አስቄጤስ ተመለሰ። በዚያም እንደደረሰ ገዳማውያኑን በሙሉ ጠራና ሸሽጎ ያመጣውን ሰማያዊ ህብስት አሳያቸው። ከየት አመጣው ቢሉት በዮርዳኖስ በረሃ ውስጥ አንዲት ዋሻለች፣ በውስጧ በቡንዳ የሚባል አንድ መሰሪ ሰው አለ እያለ ሲናገር ቅዱስ ሚካኤል መጥቶ ያችን የብስት ቁራሽ ነጥቆ ወደ ሰማይ አሳረጋት። እግዚአብሔርም ቅዱስ ሚካኤልን መልካም አገልጋይ ሆይ የተቀደሰው ለውሻ በመስጠቱ በቡንዳ ክፉ አደረገ፣ ስለዚህም በአንበሳ አፍ ይሞታል። ይችን በረከት ከእርሱ ትከለከላለች። እስከ ለተሞቱ ምግብ ትሆነው ዘንድ በበረሃ ለሚኖረው ስሙ ፊሊሞናን የሚባል መነኩሴ ስጠው አለው። ቅዱስ ሚካኤልም እንደ ታዘዘው አደረገ። በቡንዳም በአንበሳ ተበልቶ ሞተ። አባ ኪሮስም ይህንን በተመለከተ ጊዜ ነው ጌታችን የአንተ ፍርድ ሳላቅ እንዳልነሳ በያው ስምም እያለው በማለት ለአርባ ቀን ከተኛበት ሳይንቀሳቀስ ሥጋው ተሰነጣጥቆና ተፍቆ እስኪያልቅ ድረስ በደረቱ መሬት ላይ የተኛው ጌታችን በተገለጠለት ጊዜ ምክንያቱን ሲነግረው እንዲህ ያለው፦ ወዳጄ ኪሮሶ እውነት እልሃለሁ እንዳንተ ትዕግስትን ገንዘብ ያደረገ በምድር ላይ አላገኘሁም። ሥራው እሪያ ለሆነ ከሚዲያ ለመጣ ለዚያ መጻተኛ መነኩሴ የተቀደሰውን ለምን ሰጣችሁ? ስለዚህ ነገር በፊቴ እንዳይወቀስ የበቡንዳን ስጋ አንበሳ የበላው ዘንድ ሰጠው። ሁሉም እንደ ሥራው ይከፈለዋል። በዚህ ዓለም ፈጣሪው የገሰጸው ሰው ንዑድ ክቡር ነው ያለውን አልሰማህምን አለው። ጌታችንም የአጣንና የጻድቃን ነፍስ ስትወጣ ምን እንደምትመስል በያገሩ እየዞሩ እንዲያይ ነግሮት ወደ ሰማይ አድረገ። አባ ኪሮስም መላእክተ ብርሃናት የጻድቃን ነፍስ ሲቀበሉና መላእክተ ጽልመት የአጣን ነፍስ ሲቀበሉ በጋድና በግልጽ ያይ ነበረ። ይህንን ካየ በኋላ በየቀኑ እስከ ዘጠኝ ሺህ ስግደት መስገድ ጀመረ። አባ በውንዳብ ጌታችን የሰጠውን ክብር ያይ ዘንድ ተገልጦለት የተሰጠውን ክብር አሳይቶታል። አባቶቻችን ጾምን ከማፍቀራቸው የተነሳ እንዲህ ነበር የሚጾሙት። እግዚአብሔር ቅዱስ ሚካኤልን ለአባ ኪሮስ አንድ ጽዋና አንድ ብስ ታወርድለት አለው። ቅዱስ ሚካኤልም እንደታዘዘ ለአባታችን ለአባ ኪሮስ አደረገለት። ለአባ ኪሮስም እግዚአብሔር የተሰጠህን እንካብል አለው። ብፁህ ኪሮስም በስማብ ወወል ወንፈስ ቅዱስ ብሎ ከመልአኩ እጅ ተቀበለና በልቶ ጠጥቶ ፈጣሪውን አመሰገነ። ከደዌሙ ተፈወሰ። በማግስቱ እንዳስለመደው ብዙ ሰገደ። ማታ በሆነ ጊዜም ህብስቱንም ጽዋውንም ሳይጎድል እንደ መጀመሪያው ሞልቶ አገኘው። በልቶ ጠጥቶ ሰውነቱን ቀድሞ ፍራፍሬ ስትሰበስብ ይኖርሽ፣ ዛሬ ግን ሰማይ ህብስትን ጠገብሽ አላት። ነገር ግን የዘር ጊዜ ደርሶብሻልና ነፍሴ ሆይ በጾም በጸሎት ፈጽመሽ ድከሚ። ከስጋዬ ተለይተሽ ወደ ጌታሽ ስትሄጂ ምን ትሆኛለሽ? አላት። እንዲሁም እያደረገ ሁልጊዜ በጾም፣ በስግደት፣ በጸሎት ሲደክም እየዋለ ሰርክ በሆነ ጊዜ ጽዋው ሳይጎድል ያገኘዋል። ያን ህብስትና ጽዋም አንስቶ ይመገባል። እንግዶችም መጡበትና በዋሻ አስቀመጣቸው። ከጸሎት በኋላም ለእነዚያ ለተራቡ እንግዶች ምን አቀርብላችኋለሁ? ከዚህ ከሰጠኸኝ ሰማይ ህብስት እንዳልሰጣቸው እንደ አባቴ እንደ አበቡ እንዳ ሥጋዬን ላንበሳ እንዳትሰጥ እፈራለሁ። አቤቱ ጌታ ኢየሱስ ክርስቶስ ሆይ የማደርገውን ግለጽልኝ አለ። ቅዱስ ሚካኤል ሁለት ጽዋ ሰጠውና ሰዎች ከሩቅ አገር አምጥተውልኝ ነው ብሎ ወስዶ ለእንግዶቹ ሰጣቸው። ህብስቱም ሲመገቡት አይጎድልም ነበረ። መሄጃ ጊዜያቸውም ደርሶ አባ ኪሮስ ባርኮ ሲሸኛቸው፣ ወንድሞቼ፣ የእግዚአብሔር በረከት እንዳጣጡ ህብስቱን ለሌላ ሰው አትስጡ። ይህንን ህብስትና ጽዋ እስከ ለተሞታችሁ ድረስ አያልቅም ብዬ በእውነት ነግራችኋለሁ አላቸው። አባ ኪሮስም ጌታችን ከተገለጠለት በኋላ አርባ ቀን እስኪፈጸም ድረስ ምንም ምግብ አልበላም አልጠጣም ነበረ። የይቅርታ መልአክ ቅዱስ ሚካኤል መጥቶ ትበላ ትጠጣ ዘንድ እግዚአብሔር ሰማይ ብስትን ሰማይ መጠጥን ሰጥቶሃል፣ አንተ ግን ከመጠን በላይ ትጾማለህ አለው። አባ ኪሮስም ነፍሴ እስከ ሞት ደርሳለችና የይቅርታ መልአክ ሚካኤል ሆይ ተወኝ አለው። ቅዱስ ሚካኤልም ይበላይ ጠጣ ዘንድ ግድ አለው። ግድ ስላለውም በላ ጠጣ። መልአኩ ቅዱስ ሚካኤልም ወደ ላከው ወደ ሰማይ አድረገ። መዳን ያለም ክርስቶስ ለአቡነ ኪሮስ የተገለጠበት ልዩ ሁኔታ፣ አባታችን አባ ኪሮስም በባቱ ሳለ አንድ ቀን ጌታ እጅግ የጎበጠ ፈጽሞ ያረጀ መነኩሴ መስሎ በእጁ ምርኩስ ይዞ ቀስ በቀስ እያለ ሄዶ ከጥላ ስር ሲያርፍ ከሩቃ አየው። አባ ኪሮስም ከሩቅ አይቶ ይህ መነኩሴ ፈጽሞ ደክሟል ብሎ አደነቀ። ሊጠይቀውም ወደ እርሱ ሄደ። ያ ሽማግሌ እግዚአብሔርን የምትወድ ከወንክ ከአንተ ጋር ወደ ባት ውሰደኝ አለው። አባ ኪሮስም ከወዴት መጣህ አለው። ሽማግሌው ኤረር ከሚባል ቦታ ነው የመጣሁት። አለው መልሶም ኤረር የሚሉት ቦታ የት ነው ያለው አለው። ያ ሽማግሌ በምሥራቅና በምዕራብ በደቡብና በሰሜን አይደለም አለው። አባ ኪሮስም አባ ምን ትላለህ? በምሥራቅና በምዕራብ በደቡብና በሰሜን ካልሆነ በየት ሀገር ነው? አለው። ሽማግሌውም ዛሬ አታውቀውም ኋላ ግን ታውቀዋለህ አለው። አባታችን አባ ኪሮስም ሃይማኖትህ ከሃይማኖታችን ጋር አንድ ይሆናልን? አለው። ሽማግሌውም አዎ አንድ ነው አለው። አባ ኪሮስም ምስጋና በሰማይ በምድር የመላ አንድ አምላክ የሚሆን አብ፣ ወልድ፣ መንፈስ ቅዱስ በላለው። ያም ሽማግሌ አባታችን አባ ኪሮስ እንዳለው አለ። ያን ጊዜም አባታችን አባ ኪሮስ እውነተኛ ክርስቲያን ነህና ወደ ባቴ እንሄዳለው። ሽማግሌውም አንተ ብርቱ ነህ፣ እኔ ግን ደካማ ሽማግሌ ነኝ። እግዚአብሔርን የምትወድ ከሆንክ አዝለ ውሰደኝ አለው። አባታችን አባ ኪሮስም እሺ ይሸከማለሁ ብሎ ወገቡን ባጸፉ ታጥቆ አዝሎ ጥቂት ጥቂት እያለ ሄዶ ደከመ። ያ ሽማግሌም አባኪሮስን ደከምክን አለው አባታችን ጸሎት ይረዳኛል አለው ያን ጊዜም የሽማግሌው መልኩ ተለወጠ ነጎድጓድ ብልጭልጭታም ሆነ አባኪሮስም ክብሩን ማየት ተሳነው አይኑም ተጋረደና ወደ መሬት ወደቀ ጌታችንም አባኪሮስን ፈጽሜ ላከብርህ እንጂ ላጠፋህ አልመጣሁምና ተነሳለው በእውነት አንተ እግዚአብሔርን የምትፈራ ፈጽመም የምታከብረኝ ነህና እኔም ዐሥራ ሁለት እጥፍ ወዳሃለሁ አለው እውነት እውነት እልሃለው ስምህም በጋድ አባ ኪሮስ ብሎ የጠራ ብቻ ሳይሆን በሕልሙም ስምህን አባ ኪሮስ ብሎ የጠራውን ሁሉ ኃጢአቱን ይቅርለዋለሁ አለው። ጌታችን ለአባ ኪሮስ በረፍቱ ጊዜ ተገልጦለት ገድሉን እንዳጻፈለት የአባ ኪሮስ ረፍቱ በደረሰ ጊዜ እግዚአብሔር አባ ስምዖንና አባ ባውማ የተባሉ ቅዱሳንን ወደ እርሱ ላከለት። እነርሱም አባ ኪሮስን ባገኙት ጊዜ ተቃቅፈው አለቀሱ። መላእክትም አብረው ከእነርሱ ጋር አለቀሱ። መድኃኒታችን ኢየሱስ ክርስቶስ ተገልጦ ወዳጄ ኪሮስን በማጽናናት ፈንታ እንዲት ታስፈራሩታላችሁን? ስለ ወዳጄ ስለ ኪሮስና ስለ እናንተ ያዘጋጀሁትን ዙፋኖችና አክሊሎችን የመንግሥተ ሰማያት ቦታዎችን ብታዩ በሳቃችሁ ፈጽሞም ደስ ባላችሁ ነበረ። አሁንም ስለ መከራው እጥፍ ድርብ ዋጋ እንዲበዛለት ነግራችኋለሁ አላቸው። አሁንም አባ ባውማ፣ ወዳጄ ኪሮስ ከአባቱ ቤት ከወጣ ጀምሮ እስከዚች ቀን ድረስ የሆነውን ሁሉ ይገድሉ መጽሐፍ ጻፍ አለው። አባ ስምዖንም አባ ኪሮስን አንተ በኋላ ለሚነሱ ሰዎች ትምህርትና ተስፋ ይሆን ዘንድ የተቀበልከውን ቃል ኪዳንና ገድልህን ንገረን አለው። በአባታችን በአባኪሮስም መንፈስ ቅዱስ ሞልቶበት ከመጀመሪያው እስከ መጨረሻው ይነግራቸው ጀመረ። አባ ባውማም ጻፈ። በእግዚአብሔር ፍቃድም ተፈጸመ። አባታችን አባኪሮስም አጥንቶቼ ሊለያዩ ነውና ከመሬት አስተኙኝ አላቸው። እነርሱም አስተኙት። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ ከራስጌው ተቀምጦ የፊቱን ላብ በነጭ ሐር እየጠረገለት ወዳጄ ኪሮስ ሆይ ምን ሆነሃል አትፍራ ምን ስትሻለህ አለው አባ ኪሮስም የምሻውስ እመቤታችን ድንግል ማርያምን አያዝ ዘንድ ነው አለው እመቤታችን በልጇ ፍቃድ በታላቅ ግርማ መታ አጽናናችሁ። አባታችንም መቤቴ ሆይ በቃል ኪዳንሽ አስብኝ አላት ጌታችንም አቅፎ ይዞ ሳመው ወዳጄ ኪሮስ የላይኛውን ሰማዩን አስብ ስጋ ግን ከመሬት የተገኘ ከንቱ ነውና አለው ከዚህ በኋላ ዳዊት አስር አውታር ባለው በገናው ዘመረለት ቅድስ ነፍሱ ሐምሌ ስምንት ቀን ከሥጋዋ ተለየች። ጌታችንም በእጁ ተቀበላት። መላእክቱንም የኪሮስ ሥጋ በዚህ እንዲቀበር አልፈቅድም አላቸው። ይህንም ብሎ ሥጋውን ከእርሱ ጋር እንዲያሳርጉ ታዘዛቸው። አዳም ቀድሞ ከነበረበት ከደብረ ቅዱስ ደረሰ። ነፍሱን ከሥጋው ጋር አዋህዶ ጸሎተ ቅዳሴን አደረሰ። ተስፋ ያደረገለትን የብርሃን አክሊሎችና ዙፋኖችን በረከት የመላበት መንግሥተ ሰማያትን አሳየው። ለዘላለሙ ወደማይሞትበት ወደ ገነት አስገባው። መድኃኔዓለም ክርስቶስ ለአቡነ ኪሮስ የገባላቸው ልዩ ቃል ኪዳን ልጆቹን በአንተ ስም የሚጠራ ወይም የገድልህን መጽሐፍ የጻፈ ያጻፈ ወይም ያነበበ ወይም አምኖ ጸጥ ብሎ የሰማ የዘላለም ሕይወት ያገኛል። በስም ቤተ ክርስቲያን ዕጣንና ሌላ መባ የሰጠ አስራት ይሁኑህ፣ ያለ ምርምር ከአንተ ጋር ወደ መንግሥተ ሰማያት ይግባ። ያለምንም ጉድለት በፊቴ እንዳንተ አንተ መልካሙን ዋጋ ያገኝ። አንተ የተቀበልከው መከራ ሁሉ ለሰው ሁሉ መታሰቢያ ሊሆን በኢየሩሳሌም ሰማያዊት ተጽፏል። ሰው ሁሉ የገድልህን መጽሐፍ ያንብብ። የገድልህን መጽሐፍ ማንበብ ባይቻለው ገድልህ ከሚነበብበት ቦታ ሄዶ በእምነት ይስማ፣ ለነፍሱም ለሥጋው ድነት ያገኛል። ሄዶም ገድልህን መስማት ባይቻለው ከቤቱ ሆኖ ሦስት ጊዜ ሰግዶ አምላከ ኪሮስ ብሎ ስምህንና ስሜን ሦስት ጊዜ ይጥራ፣ ያለ ወቀሳ ከአንተ ጋር ወደ መንግሥተ ሰማያት ይግባ። እውነት እልሃለሁ ስምህን በጋድ አባ ኪሮስ ብሎ የጠራውን ብቻ ሳይሆን በሕልሙም ስምን አባ ኪሮስ ብሎ የጠራውን ሁሉ ኃጢአቱን ይቅርለዋለሁ። ዳግመኛም ካንተ ጋር ያለ ምርምር ወደ መንግሥተ ሰማያት ይግባ። መታሰቢያን ሊያደርግ አስቦ ሳይሆንለት ቢቀር ኃጢአቱን ይቅርለዋለሁ። መካኖች ልጅ የሌላቸው ገድልህን አዝለው ቢያለቅሱ፣ ጸበሉን ቢጠጡ፣ ስምን ቢጠሩ የመካኒቱን ማዕፀን ከፍታለሁ። የሚሞትባቸው እንዳይሞት አድርጋለሁ። በንጹሕ ገንዘቡ ቂምና በቀል ሳይዝ በሕግ በሥጋውና በደሙ የጸና ሰው በስም በተሠራው ቤተ ክርስቲያን ጧፍ ዘይት ያበራና መገበር ያጣን ዘቢብ መንጦላት መጋረጃ ምንጣፍ ጥላ ወዘተ ያመጣውን ልጅ ሰጠዋለሁ ብሎ ቃል ኪዳን ገብቶለታል። ከዚህ በኋላ በተወለደ በ270 ዓመቱ ሐምሌ 8 ቀን አርፏል። የጻድቁ በረከት ይደርብን። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ፣ የእምነታቸውንም ፍሬ የተመለከታችሁ በእምነት ምሰሏቸው። ዕብራውያን ምዕራፍ 13 ቁጥር 7። አባታችን አባ ኪሮስ በመዲናችን አዲስ አበባ በኮተቤ መስመር በስማቸው ታላቅ ቤተ ክርስቲያን አላቸው። ሐምሌ 8 ታቦታቸው ወጥቶ በደማቁ ተከብሮ ይውላል። ልጅ የሌላቸው እናትና እህቶቻችን ገድላቸውን አዝለው ልጅ እንዲሰጧቸው ስለት ይሳላሉ። በዓመቱ ልጅ አዝለው መጥተው ስለታቸውን ይከፍላሉ። ይህንን በዓይናችን አይተን በጆሮአችን ሰምተን ይኸውን መሰክራለን በድፍረትና በትቢት በመናቅም በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ድዳ ይሁኑ። ምንጭ ገላ አቡነ ኪሮስ። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።